እንዴት ነፃ ለቀቁ ያ እና እናት የታሰርኩበት ቦታ ልጠይቀኝ መታ ነበር እማዬ መታ ነበር አዎ በጣም ጥሩ እናት ናት ያለችሽ እንዴት እሷ እኮ ናት ያስፈታች ምን አድርጋ ነው ያስፈታችው መታ ስለ እርግብ የማቀውን ነገር ጠየቀች እኔ ደግሞ ምንም የማቀው ነገር እንደሌለ ነገርኳት እሺ ታዲያ ምን አደረገች ዛፖዎቹ ምን እንደተወከቻችሁ አላቅም ዛሬ ነፃ ነው ብለው ለቀቁ አላልኩም አባዬ እማዬ ሳታቅ ነው ምን ሲያስያዘው የአንቺ ዘመዶች እንደው ችግር አለባቸው ሰው ሲሏቸው አፈር አፈር ሲሏቸው ደግሞ ሰው ይሆናል። አባዬ ምን አሴ ጥሩ ልጅ ነው ተምቹም እኮ አይጠላውም። ይልቅ እሱን ተውትና ጆሮ ምኑ ነው እኔ ምን አውቃለሁ? ይሄው እንዳየሁ ሀኒዬን ሲያያት ብቻ ዛሩ እየተነሳ ይቸገራል። ሀና ከጆሮ ጋር ትጣልታችኋል እንዴ? እባክህ የማልቀባ መስፍን ያመሀል እንዴ? ቆይ እንዴት ነው እኔን የሚጠረጥሩት? በዚህ ሰዓት ከአንቺ ውጪ ለባልሽ ማንም ጠላት የለም መስፍን እባክሽን እሺ በይኝና ለተወሰነ ጊዜ ከዚህ አካባቢ ዞር በይ። በቃ እንዴ ወዴት ነው የሚሄደው? በቃ ወደ የሆነ ቦታ። እዚህ ካገኘሽ እኮ ፖሊሶቹ ያስሩሻል። እንዴ ባዩሽን የገደልሻት አንቺ ነሽ እያልክ? እንደዛ አላልኩም እኔ ሜሉዬ። ፖሊሶቹ ግን እንደዛ ነው ሊያስቡ የሚችሉት። እነሱ ለፈለጉ ማሰር ይችላሉ። ግን እኮ ነገሮች ሁሉ እስኪጣሩ ድረስ ደግሞ አንቺን ሊያስሩሽ ይችላሉ። ስታውቀኝ እኔ ፈርቼ የምሸሽ አይነሳው ሜሉ። አሁን ግን እንደዛ የማድረግ ግዴታ ላይ ነው ያለሽው። እኔ ወዴት ማንሽሽ ሁሉንም ነገር ፊት ለፊት ነው ውዴ። እንጃ አንዬ፣ እንዴት ብዬሽ? በምን አንጀቴ ነው እንደሱ የምልሽ? እና ታዲያ እሺ በለኝ ና፣ ከአንተ ጋር ልኖራለሁ። እኔ ምን አቅም አለኝና ምን አደርግልሻለሁ? አባዬ፣ እኔ አንተን ብቻ ነው የምፈልገው አንዬ። ይጀምርሽ እኮ ብዙ ነገር አለ። ሁሉም ነገር የሚያምርብኝ እኮ ከአንተ ጋር ነው። እሺ በለኝና አብረን እንኑር አንዬ። እንደምታውቁ ሰላም ለእናንተ የሆን ወንድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ፈቅዳችሁና ወዳችሁ ስለምትከታተሉን እጅግ በጣም እናመሰግናለን። ሁላችሁም በእውነቱ በእናንተ ላይ ነው። እዚህ ጋ ድረስ ነው እና ጊዜያችሁን ሰጥታችሁ ውድ የሆናችሁ ከህይወታችሁ ላይ ጊዜያችሁን ቀንሳችሁ ስለምትከታተሉን በጣም ነው የምናመሰግነው። ኖላዊ ድራማ ክፍል አንድ መቶ አስራ ስምንትን ዛሬም በተለመደው ሰዓት ተዘንላችሁ መተናል። በሚያሳዝነው ሁኔታ በዛሬው ክፍል እንግዲህ የባዩሽ መሞታ ተረጋግጧል ማለት ነው። እንግዲህ ከዚህ ሁሉ በኋላ ብዙ ብዙ ርቀት ነው የሄደችው ገንዘብም ለማግኘት ሰውንም ለመጉዳት በጣም ብዙ ርቀት ሄዳ ግን የጎዶ መልሶ እራሷ ነው ማለት ነው፣ ለሰዎች በቆፈረችው ጉድጓድ እራሷ ገብታ በታለች። አነዛውም ደግሞ ይረዳኛል ያገዘኛል ብላ በከፈለችው ልጅ ነው እንግዲህ በገንዘብ ምክንያት በቀዳሉ እንደዚህ ህይወቷ ያጠውና በጣም ለእኛ ራሱ ትልቅ የሚሰጠን ትምህርት አለ ማለት እንደዛ የከፈለችው ያገኘችው የከፈለችለት ዋጋ ገንዘብ ብላ ስንት አመት ጓደኛዋን በቅናት ምንም ማለት ምን ሁሉንም ነገር ጥለው ሄደች እና አንዳንዴ ህይወት እንደዚህ ናት። በቃ እንደዚህ መጥፎ ስንሆን እንደዚሁ መጥፎ እንደሰራን ፈጣሪንም እንዳስቀየምን ራሳችንም በህይወታችን ደስተኛ ሳንሆን ክልቶጎ ብለን እንቀራለን። የባዩሽ ፍጻሜ በዚህ ደረ በዚህ ልክ መሆኑ በጣም ያሳዝና ነው ለመናገር ምክንያቱም ወይ ተመልካች የተወሰነ ትምህርት መውሰድ አለበት ብዬ አስባለሁ። ምክንያቱም ወይ ተቀይራ ወይ ደግሞ የሆነ ቅጣት ተከታ በህይወት እያለ ሞት፣ በእርግጥ እረፍት ነው ለማለት የከብዳል ግን አንዳንዴ ደግሞ በዚህ ምድር ካለው ነገር ላይ እረፍት ነው። እናም ብትቀጣባት ሞት ደስ ይለ ነበር። ግን የእሷ መጨረሻ እዚህ ላይ አብቅተዋል። እንግዲህ ከዚህ በኋላ ማለት የራብሽ ነው ድራማውን ምክንያቱም እሱ አይነት ድራማው እየበጠበጠች ትንሽ እንትንን አክሽን የምታደርገው ድራማውን። እና ሁሌ ግን እሷ ሞታለች በሚያሳዝን ሁኔታ ተምቹም ከእስር ቤት ተፈቷል። ባይ ወይዘሮ ሜላት ፖሊሶቹን አናግራ ሙሉ መረጃውን ስለሰጠቻቸውና ከወንጀል ነጻ እንደሆነ ስላረጋገጠች ተፈቷል ማለት ነው። በዛም በመፈታቱ ከጆሮ ጋር ተገናኝቷል። ግን ጆሮ በጣም አዝኖበታል። ላጎትህ እየደወልክ እንትን እንዴት ይጨነቃል ብለህ አላሰብክም፣ እንዴት ተውከኝን? የወንድምህ አይደለውም ረስተኸኛል ብሎ በዚህ ተናዶበታል ማለት ነው። ይህን ሁሉ ጊዜ እንዴት ከኔ ርቀህ ትዘሳለልህ ኖርክ ብሎ ግን የእነሱ ጸብ መልሰው ይታረቃሉ፣ ይጣላሉ። የተላመደ ነው። ተጣልቶ አይጣሉም ያን ያክል። በሌላ በኩል ወይዘሮ ሀና እንግዲህ ሁሉን ነገር ጥላ በሰበብ አስበቡ ተምቹን አሳዘው ምናሴ በሚል ሰበብ፣ በዛ ላይ እንግዲህ ተጠቅመ አጋጣሚ ተጠቅመ ወደ አባባ ኖላዊ መጣ። ከዚህ በኋላ ከአንተ የትም አልሄድም፣ ከአንተ ጋር ነው መኖርም ፈልገው ብላ አባባ ኖላዊ ነገረቻቸው። እሳቸው ግን አስቀይመዎች ወይ ተጣልተሽ ይሆን ይላል እንጂ እንዴት እንደዚህ አይነት ውሳኔ ተወስኛለሽ? ብለው ባይፈልጉ ማለት ይፈልጋሉ፣ ግን ደግሞ እሷን ፍላጎት ብዙ መጫን አይፈልጉም። ቤተሰቦቿን እንድትርቅ አይፈልጉም። ግን እሷ ከዚህ በኋላ በቃኝ ብላ ቤተሰቦቿን ጥላ መታለች ጠቅላ አባባ ኖላዩ ጋ እና በእርግጥ አሁን ላይ ትንሽ ቆይታ መልሳ መሄዱ አይቀርም። አባባ ኖላዩም ደግነቱ ራሳቸውን አይጥሩ ምግብም እየሰሩ ስራም እየሰሩ እራሳቸውን ያስተዳድረው እንጂ የሀኒ ነገር ያስተማምንም። ምክንያቱም እዛኛው ቤት ትንሽ ሲከፋት ትመጣና ካላንተ ምናምን ብላ ትነፋረቃለች። ደግሞ ከዛኛው ቤት ደግሞ ትንሽ ሰላም ሲፈጠር ደግሞ ተመልሳ ትሄዳለች ና አያስተማምንም። ግን ለጊዜውም ቢሆን አብራቸው በመሆኗ አባባኑ ላይ ደስ ብሏታል። እናም ጆሮ ና ተምቹም ተያይዘው ወደ ቤት መጡ። በሩን ክፍት ሲያደረግን ሀኒ ያለች እና ተመልሶ በእርግጎ ወጣ። ምን ሆኖ ነው? ምናም ብሎ እንደም እየጠየቀ ነበር፣ ግን እሱ ምክንያቱም አይናገርም። ልክ ሀኒን እንዳየ ተመልሰው ወጣ። ተምቹ ግን ቁጭ አለ። እንደውም አባባን ወላዊ ግጩኝ እያሉ ነበር፣ እሳቸው ግን ልጅ እንኳን ደህና መጣህ ብለው አቅፈው ነው የሳሙት። እናም እንዴት ተፈታ ምናም ብለው ጠየቁትና ወይዘሮ ሜላት እንዳስፈታቸው ሲናገር አየ እኮ ብያለሁ፣ አታሳስረውም ተምቹ ነው ማለት ምናሴ ነው ሳያቂያ አሳስረው ምናም ብላ ባኖራዊ ወይዘሮ ሜላት ላይ ፈርዶ ስለነበረ እሷን የታሳሰረችው ብሎ ወይዘሮ ሜላት ላይ ፈርዶ ስለነበረ እንደገና ደግሞ የአንቺ ቤተሰቦች አፈር ሲሏቸው ውሃ ውሃ ሲላቸው አፈር እያሉ በጣም እያሉ ነበር። እናም በዚህ ሁኔታ ታምቹም ተፈቶ ወደቤት በመመለሱ ሁላችንም ደስ ድም ብላለም ተጨንቃ ነበር እና ሜላትን እየጠየቀቻት ነበር እናም በጣም ተጨንቃ ነበር ድም ብላለች። ስለ ተምቹ ጉዳይ ምንም የሰማችው ነገር አልነበረም። እና ወይዘሮ ሜላትን ስጠይቃት ደና ነው እንደም ሳይፈታ አይቀርም አለች። እና በዛ ምክንያት በጣም ደስ አላት። በነጋታውም አገኘቻት አገኘችው ማለት ነው፣ ተምቹን ተቀጣጥሮ ሱቅ ተልካ ስትወጣ እና ባለውለታው ናት። ብዙ ነገር አብራ ችግሩን አሳልፈዋለች። ምግብ እየወሰደች ብቻ፣ ማንም ከጠገቡ ሳይኖር እሷ ብዙ ነገሮች እንሻፍናል ለታለች እና ለዛም እያመሰገናት ነበረ። እናም ወይዘሮ ሜላት እንግዲህ ቁጭ አርጎ በስነ ስርዓት አርጎ አቶ መስፍን ባዩሽ እንደሞተች ሊነግራት ሞከረ። እሷ ግን መጨረሻ ላይ በቃ ሲነግራት አበደች፣ ወይኔ ለእኔ አርገው እያለች ነበረ። እና እዚህ ጋር ግን የእሷ ሪያክሽን በጣም ተገነነ፣ ምክንያቱም እዚህ በፊት እገልሻለሁ እያለቻት ነበር እገልሻለሁ እያለች በጣም ስዝትባት ነበረ። አሁን ላይ ግን እህቴ፣ ለእኔ አድርገው ያንችን ሞት ለእኔ አድርገው እያለች በጣም እያዘነች ነው። በእርግጥ ያኔ በችግሯ ጊዜ ማንም አጠገቧ ስላሉ በአይሽናት አጠገቡ የነበረችው ያንን አስባም እንደዛ ነው የተጎዳችው። እናም በጣም ቤት ውስጥ ቀውጥ አድርጋ ጮኸው ነበረ። እንዳለነ ሰላሚናም እነ ምናሴ እነ ደንብላ ለመጥተው ቢያጽናኗትም በቃ ለረጅም ሰዓት ዓይኗ እስከሚቀላ ያለቀሰችው ጓደኛዋ በመሞታ አዝናለች ማለት ነው። ልጆቹ ግን ምንም አልመሰላቱ። ምክንያቱም ቤት ውስጥ ምን ያህል ችግር ስትፈጥር እንደነበረ እነሱም ስለሚያውቁ እሷ ደግሞ ያኔ እነሱ ከልጆች ከመወለዳቸው በፊት የልጅነት ጓደኛነት በችግር ጊዜ አብራኝ ሆናለች ብላ በጣም እያዘነች ነበረ። እናም ፖሊሶቹም ወደ ተገደለችበት ቦታ ሂደው ምርመራ አድርገው ባዩሽ እንደሆነች አረጋግጠዋል። ግን የመጀመሪያ ተጠርጣሪ የሆነችው በሚያሳዝን ሁኔታ ወይዘሮ ሜላት ናት ምክንያቱም እየተከታተለች ነው ብላ ሄዳ ጥቆማ ስላደረሰች ከሷ ውጭ ለጊዜው የሚጠረጠር የለም ስለዚህ መረጃዎቹ ሁሉ የሚጠቁሙት ወይዘሮ ሜላት ነው ስለዚህ በጊዜው ለጊዜውም ቢሆን የእስር ማዘዣው ተነሷል ናስራት ይገባል ብለው አስበዋል በዚህም ጠርጥሯል እንደምትከሰስ አቶ መስፍን ስለዚህም ቀድሞም ነገራትኝና እንትደበቅ ለጊዜውም ቢሆን ፖሊሶቹ መረጃቸውን ስለሚሰበስብ እንድትደበቅን ይህ ደግሞ ጭራሽ እንዴት ትለኛለህ? እንዴት ጓደኛዬን ነገር ላታለሁ? እንደዚህ እንዴት ታስባለህ ብላ በጣም ተናደደች። ግን እኔም ፊት ለፊት የመጣውን ሁሉ ነገር እጋፈጣለሁ እንጂ አልደበቅም ብላም ተናገረች ማለት ነው። እናም በዚህ ምክንያት እንግዲህ በሚያሳዝን ሁኔታ እሷ ተጠርጥራለች። ድንብላለም ለተምቹ ነገረችው፣ ባዩሽ እንደሞተች እና በእሱ ምንም አልመሰለውም። ምክንያቱም ያው እስከዚህ በፊት ብዙ ወንጀል ስለሰራች ምንም አልመሰለውም። ለጆሮም ሲነግረው እንኳንም ሞተች አይነት ነገር ነው ያክታቸው። እናም በጠዋት መጥቶ ምናሴ ለሀኒ ነገራት፣ ባዩሽ እንደሞተች እና እናቱ በጣም እያዘነች እንደሆነች። ሀኒቹም ደንግጣ ሄደች። እናም ወይዘሮ ሜላት ልትከሰስ እንደሆነ እሷ እንደተጠረጠረች ነገራት። እሷ ግን በጣም ልቧ ተሰብሯል እ እሷ በማም ጓደኛዋ በመሞቷ በዚህ ምክንያት እንግዲህ አንችዎ እናቷን ለማጽናና ስትል እንግዲህ አባባን ውላውን ትላ መልሳ ደግሞ ወደዛ ቤት በዘው ሰምጣ አልቀር ነው ተመለስኩ ብላ ሳጨረስ ወ ተመልሳ ወደ ቤተሰቦቿ መጣ። ከእናቷ ጎን ትሆናለች እርግጠኛ ነው። ወይዘሮ ሜላትም ለትንሽ ጊዜም ቢሆን ትታሰራለች፣ በባዩ ሽሞት መጠርጠር። እርግብም እርግብ ቢያንስ እርግብ ብትመለስ እዚህ ድራማ ላይ ደስ ይለና ነው ለመናገር። ምክንያቱም ሁለት ረባሽ ከጠፋ ማን ሊረብሽ ነው? ከዚህ ማንም አይረብሽም ቤት ውስጥ እና ማባባን ወላውም ለቅሶ እንደርሳለን ብለው እነ ተምቹንና ጆሮን አብረን እንሄድና ለቅሶ እንደስ እና አስተዛዝናት በጣም አዝናለች ምናምን ብለው ነበር። እና እኛ ሄደን እግዚአብሔር ያጽናሽ ብንራት ራሱ እግዚአብሔር እግዚአብሔር ይቀየመ ያዝንብናል፣ እንዴት እንደዚህ እንላለን ብለው እየቀለዱ ነበር። አባባ ኑሮ ድሮ ምን እናንተም ብዬ ምናምን ብለው ጥላዋቸው ሄደዋል ማለት ነው። ወይዘሮ ሜላትን ያስተዛዝኑ እና እሷም ባትታሰር ደስ ይለና ብትታሰርም መልሷል ትፈታ ነበር የብትፈታለች ችግር የለውምና። የዛሬው ፕሮግራማችን ይህን ይመስላል። በቀጣይ ክፍል እስከምንገናኝ በያላችሁ በሰላማችሁ ይብዛ። ውድ ቤተሰቦቻችን እስከ መጨረሻው ስለተከታተላችሁ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አይረሳ። ሰናይ ጊዜ ተመኘንላችሁ።